ሰላም አለይኩም ወራህመቱላሂ ወበረካቱሁ። እድነት ክብራችሁ ቻናል ቤተሰቦች እንደናችሁ፣ ሰላም ናችሁ፣ አማን ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። ዛሬ ቤት ለምታሰሩ እህት ወንድሞች የሆነች አጠር ያለች መረጃ ይዤላችሁ መጥቻለሁ። እሷም ምንድነው ፕላስቲክ ኮርኒስ ስታሰሩ ባለሙያው ጋራ በደንብ ልትነግሩት ልታዋሩት የሚገባው ነገር ኮርኒሱ ሲሰራ ኮላ መጠቀም እንዳለባቸው በደንብ መናገር አለባቸው ማለት ነው። ኮላ ከሌለው እየተነቀለ እየተሰበረ ወደ መሬት የመምጣት ባህሪ ስላለው ማለት ነው። ይሄ እንደሚታዩት ይሄ እንደሚታዩት በረንዳ ነች። በረንዳዋን እየሰራን ነው። እንደሚታዩት ይሄ በቡለን ነው የታሰረው። ይሄ አንድ ሞራሌ ላይ በሁለት ቡለን ነው የሚታሰረው። ኮላ ካለው በአንድ ቢሆንም ችግር የለውም። በቡለም ባይሆንም በቢስማር በቢስማር የሚሰሩ አሉ አይደለ በቢስማር ቢመታም ችግር የለውም ግን ኮላ ይኑረው ኮላ ኮላ ማለት ይሄ እርጥቡ ነገር ነው ይሄ ይሄ ነው ኮላ ማለት ከአሁን በፊትም ሌላ ቪዲዮ ሰርቼላችሁ ነበረ ኮላ ማለት ይሄ ነው በትንሽየው በትልቅ በጋሉንም አለ ይሄ ማለት ነው ኮላ ማለት ይሄ ውድ ፊክስ ይሄ ኮላ ነው። ሞራሌው ተመቶ ካለቀ በኋላ ፕላስቲክ መደርደር ሲጀመር ፕላስቲኩ የሚያርፍበት የሚያርፍበት ቦታ ላይ ኮላ መቀባት አለበት። ከዛ በቢስማር ወይም በቡለን መታሰር አለበት ማለት ነው። ቢስማሩ እለቅ ወለቃለሁ ቢል ኮላው ሞራሌው ጋር ፕላስቲኩን ቡለኑን ሶስቱንም በአንድ አጨምሮ የመያዝ ችሎታ አለው ማለት ነው። እስቲ ቀጣዩን አስገባ። ያያችሁት ኮላ ተቀባ ነው። በኋላ ሁሉም ቦታ ላይ እንዲያያዝ ኮላ ተቀብሏል። አሁን እሷን ትከረክማለህ እና እንደነገርኳችሁ ይሄንን ኮላውን በየጥርሶቹ ፕላስቲኩና ፕላስቲኩ በሚመሳካበት ላይም እንደዚች አድርገን እንደዚች አድርገን በዚች ፕላስቲኳ በምትሳካበት ቦታ አልፈን አልፈን እንደዚህ መቀባቱ ደግሞ ፕላስቲኩን ከፕላስቲኩ አጣብቆ ተጣብቆ እንዲይዝ ይጠቅመዋል ማለት ነው። ስለዚህ ኮላን ባለሙያ ካለ ስታሰሩ በኮላ አርጋችሁ ነው የምትሰሩልኝ። ፕላስቲኩ ከሞራሌው ተነቅሎ እንዳይመጣ ኮላ መሆን አለበት ማለት አለባቸው። ታያችሁ? የችን ፕላስቲክ እና የችን ፕላስቲክ አሁን ተገናኙ። ኮላው ሲደርቅ ሟጮ ይዛችኋል ማለት ነው። ከዛ በኋላ ደግሞ ይኸው ኮላ አሁን እየተቀባ ነው ሞራሌው ላይ። ይኸው ሞራሌው ላይ ተቀባ። ከውስጥ ከፕላስቲኩ በስተውስጥ ነው የሚቀባው። እንደምታዩት ከፕላስቲኩ በስተውስጥ እዩት ከላይ ማለት ነው። እችን እስኪ ይኸው እንዲገባችሁ በደንብ ማለት ነው። ይኸው አለቀ። እንደዚህ ተደርጎ ከተቀባ በኋላ በቡለን ወይም በክርንችት ቢስማር ቢመታ ችግር የለውም። ዋናው የሚይዘው ኮላው ነው። ይኸው አንድ ሞራል ላይ። አንድም ኮላ ካሉ አንድ ይጠቀዋል ማለት ነው። ማሻአላ ያያችሁት። እና እንደነገርኳችሁ እህት ወንድሞች ቤታችሁን ፕላስቲክ ኮርኒስ ማሰራት ስታስቡ በዛ መሰረት አሰሩ ማለት ነው። ማሻአላ ይሄው እንጨት ቤትም ሆነ ብሎኬት ቤት ጂፕሰም ኮርኒስ ኦር ፕላስቲክ ኮርኒስ መያዝ ይችላል ማለት ነው። ብሎኬት ቤት ላይ ፕላስቲክ ኮርኒስ መሰራት ይችላል። ኔክስት ደግሞ እንጨት ቤት ላይ የጅፕሰም ኮርኒስ መሰራት ይችላል ማለት ነው። ማሻአላ በዛው አጋጣሚ ቤት ለማሰራት ስታስቡ ጀስት በእንደዚህ አይነት መልኩ ብታሰሩ ሞር የተሻለ ነው። ማሻላ የጂፕሰም ኮርኒስ፣ የፕላስቲክ ኮርኒስ፣ ኳርትዝ፣ የውስጥ ግርግዳ ቻክ፣ የውስጥ ግርግዳ ቀለም እንደዚሁም ሞደርን ኤሌክትሪክ ኢንስታሌሽን መሰራት ካሰቡ ከፈለጋችሁ 0910 33 64 09 ኢሞ ዋትሳፕ ቴሌግራም ብሎም በቀጥታ መስመር ማግኘት ትችላላችሁ። የትኛውን ቦታ እንሰራል? ለምሳሌ አሁን ይሄ ሐራ ከተማ ነን። ይሄ ሐራ ከተማ የተሰራ ቤት ነው። ኔክስት ደግሞ ሰርተን ስንጨርስ፣ ይሄንን ቤቱን ሰርተን ስንጨርስ ሌላ ቪዲዮ እሰራላችኋለሁ ማለት ነው። ያው እንደምታዩት ገና ዛሬ ልንጀምር ነው። ባላ ፍቃድ ዛሬ ነው የምንጀምረው። ይሄው ዕቃዎች ማስገባባት ጀምረናል ማለት ነው። እና እንደነገርኳችሁ እህት ወንድሞች፣ ሀራ እና አካባቢዋ ያላችሁ እህት ወንድሞች ሰሞኑን ሀራ ላይ ያለን ማሰራት ፍላጎት ያላችሁ ደውሉልን፣ አዋሩን።